የኢየሱስ ስም ስልጣን በኢየሱስ ስም በኢየሱስ ስም በጌታ በኢየሱስ ስም ስልጣን በናዝሬቱ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ ስም ነፍሱን

ወዴት እንደምትሆን ታውቃለህ? አታውቅም። ስለዚህ ዛሬ ወንድሞች እነግራቸዋለሁ። ዛሬ ብትሞቱ ወዴት እንደምትሄዱ አታውቁ። ዛሬ ብትሄዱ ወዴት እንደሆነ በኢየሱስ ስም ስልጣን፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ ከዳይ መንፈስ በጌታ በኢየሱስ ስም ስልጣን፣ በናዝሬቱ በኢየሱስ ስም፣ በጌታ በኢየሱስ ህይወቱ ትቀጠል፣ በጌታ በኢየሱስ ድቀቀ ህይወቱ ደብሱን በድ